እናንተ በኮፒ ሊንክ ሼር ከተባበራችሁ አዲስ ነገር ዛሬ እነግራችኋለሁ። ሰዎች ኢሳ ሃይማኖቱ እስላም ነበር፣ ሙሳ ሃይማኖቱ እስላም ነበር፣ ነቢያት ሃይማኖታቸው እስላም ነበር ይላሉ። ትልቅ ቅጥፈት፣ ትልቅ ውሸት። ለምን ብትሉ በሁለቱም በኦሮመኛ እና በአማርኛ እናገራለሁ የሰባበርኩ እናንተ ኮፒ ሊንክ ሼር አርጉልኝ ለምን ብትሉ ቀደምት ነቢያቶች ሃይማኖታቸው ኢስላም ነበር ተብሎ ብጻፍ መጽሐፍ የነበረበት በነሱ መጽሐፍ ውስጥ ነው በተውራት በዘቡር በእንጂል በስሁፍ ዕልዕለም ብያየ በእነዚህ አራቱ ታላላቅ ኪታቦች ውስጥ ነው መጽሐፍ የነበረበት ተረዳችሁኝ በነዚህ ቀደምት ኪታቦች ውስጥ ሃይማኖታቸው ኢስላም ነበረ ተብሎ መጽሐፍ ነበረበት በቁርአን ውስጥ በቁርአን ውስጥ የቀደምት ነቢያቶች ሃይማኖታቸው ኢስላም ነበር ተብሎ ባይጻፍም ወንድሞቻችን ደግሞ የቀደምት ነቢያቶች ሃይማኖታቸው ኢስላም ነበር ብሎ እነሱ ይላሉ፣ ግን ቁርአን እንደዛ በጭራሽ አይልም። አንድም ቦታ አልተጻፈም። ቢጻፍ ራሱ ተቀባይነት የለውም በጭራሽ። ለምን ብትሉ የነሱ መጽሐፍ ውስጥ የነቢያቶቹ ሃይማኖት እስላም ነበር ተብሎ ተውራት፣ እንጅል፣ ዘቡር ተፋትሾ መታየት አለበት። አያችው በእግዚአብሔር ላይ ውሸት። እሺ፣ ሙሳ እስላም ከነበረ፣ ኢብራሂም እስላም ከነበረ ሃይማኖቱ እስልምና ሃይማኖት ተከታይ ከሆነ የኢብራሂም መጽሐፍት ነው ያለው? አይ ጠፍተዋል፣ አሁን የለም። የነሱ መጽሐፍ ተበርዟል፣ አሁን የለም። የነሱን መጽሐፍ ፈትሽን፣ ሃይማኖታቸው ኢስላም ነበር ተብሎ እንዳይታወቅ የመከላከያ ንግግር ምን ሆነ? መጽሐፋቸው አሁን የለም ይላል። መጽሐፋቸው አሁን ጠፍቷል። አልጠፋም። ውሸት ነው፣ ታላቅ ውሸትና ቅጥፈት። ይኸው መጽሐፉ አለ፣ ይኸው መጽሐፉ አለ። በዚህ መጽሐፍ ውስጥ ሙሳ የሚከተለው ሃይማኖት ሳይሆን ሙሳ የሚከተለው ህግ ነው። ተውራት ነው። ተውራት ማለት ህግ ነው። ነቢያቶችም ደግሞ ከኢያሱ ጀምሮ እስከ መጨረሻ የነበሩ ነቢያት ሁሉ የሚከተሉት ሃይማኖትን ሳይሆን የሚከተሉት ትዕዛዝን ነው። እግዚአብሔርን ድምፅ ለህዝቦቹ ያስተላልፉ ነበር። ቀደምት ህዝብ ህዝብ ይላሉ። የእግዚአብሔር ህዝብ ነው ተብሎ የሚታወቀው የቀደምት ቤተ ክርስቲያን የእግዚአብሔር ህዝብ ተብሎ ይታወቃሉ እንጂ ሃይማኖታቸው እስላም ነው ተብሎ አልተጻፈም። ሃይማኖታቸው እስላም ነው ብለ መከራከር ከፈለግ የሙሳን መጽሐፍ ማምጣት መቻል አለብ። የሙሳ መጽሐፍ የት ነው ያለው? የኢሳ መጽሐፍ የት ነው ያለው? የነቢያት መጽሐፍ የት ነው ያሉ አንጣ ይው እዚን ያለ ወዳጅ ተውራ ወይም ተውራት አምስት መጽሐፍ አለ። ዘቡር አንድ መጽሐፍ ነው። ሱሑፍ አልአንቢያ 33 መጽሐፍ ነው። ኢንጂል 27 መጽሐፍ ነው። አህድ አልቀዲም እና አህዱል ጀዲድ እነዚህ መጽሐፍ ነው። ይሄ መጽሐፍ ነው። መጽሐፉ አልጠፋም አለ። ስለዚህ የተውራትን መጽሐፍ የቀደምት ነቢያቶችን መጽሐፍ አምጣ ብንላቸው አይጠፍቷል ይላል። ሃይማኖታቸው እስላም ነው ይላል። ቁርአን ትላንት ተጀምሮ ቁርአን ትላንት ተጽፎ ቁርአን ትላንት ተከትቦ የቀደምት ነቢያቶች ሃይማኖታቸው እስላም ነው ብሎ ብል ራሱ ተቀባይነት አይኖረውም። ምክንያቱም የእነሱ መጽሐፍ አለዋ፣ አምጡ የእነሱ መጽሐፍ። ቁርአን ላኑፈርቁ በይነ አሃድ ምን ሱራ ሁለት ቁጥር 136 ሱራ ሁለት ቁጥር አምስት አፈቱ ምኑ ነቢ በዕድ እልክታቢ ወተክፉሩ ነቢ በዕድ በመጽሐፉ ከፊል ታምናላችሁ በከፊሉም ትክዳላችሁ ብሎ እናንተ ዘንዳ ያለው ቁርአን ብቻ ነው። ቁርአን ስለ ቀደምት ነቢያት ሊነግረን አይችልም። እና አንዘልናት ተውራት እኛ ተውራትን አወረድን ላል ተውራትን የተያለ አይ ጠፍቶአል ነው አልጠፋም። ውሻት ነው አልጠፋም። አፋም አልጠፋም። ስለዚህ በዚህ መጽሐፍ ውስጥ የቀደምት ነቢያቶች ሃይማኖታቸው እስላም ነው ብሎ አልተጻፈም። የመጨረሻ በዚህ መጽሐፍ ውስጥ በሰማይ ሴቶች ይጠብቃቸዋል ተብሎ አልተጻፈም። የለም ሰው ሁሉ በጀነት በመንግስተ ሰማት እንደ ነቢይ ሆኖ እንደ መልአክ ሆኖ ይኖራል። ይሄ ነው እውነታ። የቀደምት ነቢያቶችን ሃይማኖታቸውን ልትነግረን ከፈለክ የቀደምት ነቢያቶች ክታቦቻቸው የት ነው ያለው? እሱን መጀመሪያ ያዝ ይው ተቀበልህን። ካልተቀበልክ ስለ ቀደምት ክታቦች ልትነግረን አይችልም። ስለ ቀደምት ነቢያቶች ሃይማኖታቸውን ዘርዝረ ልታስተምርን አትችልም። በጭራሽ መጀመሪያ ይው ክታቡን ውሰድ። ይው ይው ውሰድ፣ ይሄ መጽሐፍ ይው